አሰላሙ አለይኩም ወረሕመቱላሂ ወበረካቱ ውድና የተከበራችሁ የቻናል ቤተሰቦች ሰላም እንደምናላችሁ አለን። ጥቅምት ጥቅምት አንድ 2018 የዕለቱን የውጭ ምንዛሬ መረጃ ይዤላችሁ ቀርቤያለሁ። እንዲሁም ምንዛሬ በባንኮች እና በጥቁር ገበያ ያለው ምንዛሬ የ18 ሀገራትን እንመለከታለን። እስከ መጨረሻ አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ቪዲዮን ሁላችሁም ላይክ ላይክ እያደረጋችሁ ተከታተሉ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ወደ ምንዛሬ መረጃ ስናልፍ በዛሬው ዕለት አንድ የአሜሪካን ዶላር በጥቁር ገበያው 168 ብር ከ03 ነው እየተመነዘረ የሚገኘው ጭማሪ አሳይቷል ማለት ነው። ሌላኛው መረጃ ደግሞ ንግድ ባንክ ነው። እንግዲህ 140 ብር ከ14 ሳንቲም ነው ንግድ ባንክ እየመነዘረ የሚገኘው። ሂጅራ ባንክ 143 ብር ነው የተመነዘረ የሚገኘው። አዋሽ ባንክ 142 ብር ከ05፣ አቢሲኒያ ባንክ 147 ብር ከ15፣ እንዲሁም ዘምዘም ባንክ 143 ከ60 ነው። ከፍተኛ አቢሲኒያ ባንክ ነው እየመነዘረ የሚገኘው አንድ የአሜሪካን ዶላርን። ዩሮ ነው አንድ ዩሮ በብላክ ማርኬቱ 194 ብር ከ50 ሳንቲም እየተመነዘረ ሲሆን በኒክድ ባንክ 163 ብር ከ48 ነው እየተመነዘረ የሚገኘው በሂጅራ ባንክ 167 ብር ከ71 እየተመነዘረ ሲሆን በአዋሽ ባንክ 166 ብር ከ47 እየተመነዘረ ይገኛል። እንዲሁም ደግሞ በአቢሲኒያ ባንክ በከፍተኛ ደረጃ አቢሲኒያ ባንክ ነው 171 ብር ከሰማኒያ እየመነዘረ የሚገኘው ዘምዘም ባንክ 164 ብር ከ50 ነው እየመነዘረ የሚገኘው ማለት ነው። ስዊስ ፍራንክ 208 ብር ከ74 ሳንቲም እየተመነዘረ ሲሆን፣ በጥቁር ገበያው በባንኮች ደግሞ ንግድ ባንክ 172 ብር ከ42 እየመነዘረ ይገኛል። አዋሽ ባንክ 173 ብር ከ08፣ አቢስኒያ ባንክ 178 ብር ከ54፣ ዘምዘም ባንክ 173 ብር ከ16 ከፍተኛ እየመነዘረ የሚገኙ ባንኮች አቢሲኒያ ባንክ ነው 178 ብር ከ54 ነው እየተመነዘረ የሚገኘው። የካናዳ ዶላርን ስንመለከት በጥቁር ገበያ 119 ብር ከ90 እየተመነዘረ ሲሆን በባንኮች ደግሞ ከፍተኛ 104 ብር ከ04 አዋሽ ባንክ እየመነዘረ ይገኛል። ሌሎቹ 102 ብር 102 ብር እየመነዘሩ ይገኛሉ። አቢሲኒያ ባንክ፣ ዘምዘም ባንክ ማለት ነው። ሌላኛው አውስትራሊያን ዶላር ነው። አንድ አውስትራሊያን ዶላር በጥቁር ገበያው 109 ብር ከ36 ነው እየተመነዘረ የሚገኘው ማለት ነው። እንዲሁም የቻይና ዮሐን ነው። አንድ የቻይና ዮሐን 23 ብር ከ59 በጥቁር ገበያ የተመነዘረ ሲሆን በባንኮች ደግሞ 19 ብር ከ37 ሳንቲም ነው እየተመነዘረ የሚገኘው ማለት ነው። ሌላው የእንግሊዝ ፓውንድ ነው። በጥቁር ገበያ 223 ብር ከ41 ሳንቲም እየተመነዘረ ሲሆን እንግዲህ በባንኮች ደግሞ 184 ብር ከ78 ንግድ ባንክ እየመነዘረ ይገኛል። 194 ብር ከ63 ሂጅራ ባንክ 190 ብር ከ99 ሳንቲም አዋሽ ባንክ 197 ብር ከ68 ሳንቲም አቢሲኒያ ባንክ፣ ዘምዘም ባንክ ደግሞ 189 ብር ከ66 ሳንቲም እየተመነዘር ይገኛል። እንግዲህ ከፍተኛ አቢሲኒያ ባንክ ነው እየመነዘረ የሚገኙ 197 ብር ከ68 ሳንቲም ማለት ነው። ሌላው የኩዌት ዲናር ነው። 547 ብር ከ88 ሳንቲም ነው በጥቁር ገበያው እየተመነዘረ የሚገኘው በባንኮች ስንመለከት ደግሞ አምሳ ሰባት ብር ከዘጠና ሳንቲም ንግድ ባንክ ነው እየመነዘር የሚገኘው ከፍተኛ ማለት ነው። ሌላው የኪዌት የዱባይ ድርሃም ነው አርባ አምስት ብር ከሰባ ስምንት በጥቁር ገበያ የተመነዘረ ሲሆን እንግዲህ በባንኮች ሰላሳ ስምንት ብር ከሀያ ዘጠኝ ንግድ ባንክ ሂጅራ ባንክ አርባ ሁለት ብር ከአስራ አምስት ሳንቲም አዋሽ ባንክ አርባ ሶስት ብር ከሰላሳ ሁለት ሳንቲም ከሰላሳ ሶስት ሳንቲም አቢሲኒያ ባንክ አርባ ብር ከአስራ አራት ሳንቲም እንዲሁም ዘምዘም ባንክ አርባ ሶስት ብር ከ25 ሳንቲም እየተመነዘረ ይገኛል ማለት ነው። ከፍተኛ አዋሽ ባንክ 43 ብር እየመነዘረ ይገኛል የዱባይ ድርሃምን በባንኮች ደረጃ ማለት ነው። ሌላኛው የሳዑዲ ሪያል ነው። 44 ብር ከ76 ሳንቲም እየተመነዘረ ሲሆን በባንኮች ንግድ ባንክ 37 ብር ከ49 ሳንቲም፣ ሂጅራ ባንክ 39 ብር ከ89 ሳንቲም እንዲሁም አዋሽ ባንክ 42 ብር ከ40 ሳንቲም ዘምዘም ባንክ 42 ብር ከ28 ሳንቲም። እንግዲህ ከፍተኛ 42 ብር ከ40 ሳንቲም አዋሽ ባንክ ነው እየመነዘረ የሚገኘው ሰዑድ ሪያልን። እንግዲህ ሌላው ኳታር ሪያል 44 ብር እየተመነዘረ ሲሆን ኦማን ሪያል ደግሞ 437 ብር ከ66 ሳንቲም በጥቁር ገበያ የተመነዘረ ይገኛል። እንዲሁም ጆርዳን ዲናር 234 ብር ከ37 ሳንቲም፣ የባህሬን ዲናር 445 ብር ከ58 ሳንቲም የግብፅ ፓውንድ 3 ብር ከ45 ሳንቲም እየተመነዘረ ይገኛል ማለት ነው በዛሬው ዕለት።